በተለያዩ ቋንቋዎች የሚነሱ ሃይማኖታዊ ጥያቄዎችን በአንድ ጊዜ የሚመልስ ሮቦት መጀመሩ ተሰምተዋል። ሂጅራ ቲቮች ሌሎችን ወጣቶች ለህግ ይቅረብ ብለዋል። በጣም ያሳገኝ። በነገራችን ላይ ይህ ዘለመዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ እምነት ሲሆን ይ ለምን ይ እንርገጣችሁ ኤክስኪዩዝ ሚ የህልም እንጀራ ነው የሚሆንባችሁ። እኩል አገራችን ላይ ሁላችንም መብት አለን። አሰላሙ አሌይኩም ወረህመቱላ። እንዴት ናቸው? ሰላም ናቸው እስካሁን ደግሞ ሁለተኛ የማልቀበለው ሳይህ ተብሎ የመጣ ሀዲስ ሼር ላርጋችሁ። በጥላቻ ንግግርም ይሁን በተግባር የተበደልን እኛ እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል። በነእፎ የወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት አላችሁ? እንዴት አመሻችሁ? በሌላ ቪዲዮ ተመልሼ መጥቻለሁኝ። የእፎይን ጉዳይ አጥብቀን እንመለከታለን። አዳዲስ መረጃዎች እየወጡ ነው። ለእስልምና ምላሽ የሚሰጥ ሮቦትም ተዘጋጅቷል። ጥያቄዎቻቸውን ብቻ ሊመለስላቸው የሚችል በጣም ደስ የሚል ነገር ነው። እንመለከታለን። ወቅታዊ ጉዳዮችም ደግሞ አሉ። ተጨማሪ ምናልባት ትናንትና የወጣ ሶስት መግለጫዎች አሉ። ከነሱ አንዱን ብቻ አሁን ላይ እንመለከታለን። ጊዜ ከፈቀደልን በሌላ ቪዲዮ እንመለሳለን። መግለጫ ብስቸባችሁ እናንተም እንዳትሰላችሁ አንዱን ብቻ አሁን እንመልከት እና ምን እየተባለ ነው የሚለውን ነገር እናያለን። ሙስሊሞችም በነገራችን ላይ ሀሳብ እየሰጡ ነው። ከፈለጋቸው ለምንድን ነው በሀሳብ ማትሞገቱት? እኔ የምንኮም አልቀበለው ሀዲስ አለ እያለ እየተናገረ ነው። ሙስሊሙ እራስ ወጥቶ እሱን ሲገሉት ይሆን ወይስ ያደርጉት ይሆን የሚለውን ነገር እናያለን። መጀመሪያ ግን ከወንድማችን ከቴዶን ጀምር። ንግግርም ይሁን በተግባር የተበደልን እኛ እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል። በነፎ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። ነገር ግን የቅድስት ቤተ ክርስቲያናችን የበላይ አካል እስካሁን ድረስ ዝምታን መምረጡ የሚያስተዛዝብ ሆኗል። የበላይ አካላቶች ሆይ እናንተ ስትፈልጉን እኛ ታተን እናውቃለን። እንዴ እኛ ስንፈልጋችሁ ለምን እናጣችኋለን? እኛ ከአባቶቻችን አንበልጥም፣ አባቶቻችንንም አናዝም። ነገር ግን አባቶቻችንን እንጠይቃለን፣ እንሞግታለን። አባቶቻችን ሆይ በብዙ የቤተ ክርስቲያን ሰቆቃና መከራ ውስጥ ልናገኛችሁና ልትመሩን ያልቻላችሁት እንዲሁም ደግሞ አቅጣጫ የሚሰጡና የሚያበረታቱ ንግግሮችን ከእናንተ ያላገኘንበት ምክንያት ምን ይሁን? ነገሮች ይህን ያህል ውርጅብኝ ሆነው ሲወርዱብን እናንተን ከሜዳው ላይ ለምን እናጣቸዋለን? በሻሸመኔ ኦርቶዶክሳውያን ከመገደል አንገታቸውን እስከ መድፋት ድረስ መላ ቅጣቶባቸው ነገር ሁሉ ቀን ሲደፋባቸው እናንተን ቦታው ላይ አላገኘናችሁም። የቅበት ኦርቶዶክሳውያን ማንም ተሳልቆባቸው ትመለሱ ከሆነ ተመለሱ ተብለው በመዋረድ እንዲመለሱ ሲደረግ እናንተን ቦታው ላይ አላገኘናችሁም። ይሄ ለምሳሌ ሆነ እንጂ በጣም ብዙ በርካታ ነገሮችን መግለጽ እችላለሁ። የእናንተን እጅ ያላገኘንባቸው በጣም ብዙ አጋጣሚዎች አሉ። ከዚህ ያልተናነሰ በጣም የሚከፋው ነገር ደግሞ ሚዲያ ልሳኖች ምን አይነት ነገር እንደሚሰሩ ስታየው ደግሞ የበለጠ ያማል። በእስልምናው በኩል ተጽዕኖ ፈጣሪ የተባሉ ገጾች ከምክር ቤቱ ጀምሮ ይህንን አይነት መረባረብ ሲያደርጉ የእኛ የሚዲያ ልሳኖች ይሄው የኦቲሲ ሲምባ አስጎብኚ ማህበርን እያስተዋወቀ ነው። ይሄው ደግሞ አዲስ አበባ ሀገረ ስብከት ጨረታ ላይ ነው። ወቅቱንና ሁኔታውን አገናዝባችሁ ለልጆቻችሁ ድምፅ መሆን ካልቻላችሁ የእናንተ ሚዲያዎች ጥቅም በራሱ አጠያያቂ ይሆናል። እባካችሁ ክቡራን አባቶቻችን አባት ሁኑ። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ስለዚህ አጥቂዎቻችን የቤተ ክርስቲያን ልጆችን ከሃይማኖቱ በመነጠል ለብቻቸው ለማጥቃት ጥረት ሲያደርጉ እናንተ እንድትከላከሉን አሁንም በልጅነት መንፈስ እንማጸናቸዋለን፣ እና አመሰግናለሁ። ወንድማችን ዴዳ፣ የአዲስ አበባ ሃይማኖቶች ጉባኤም ያወጣው መረጃም በጣም ያስጠላ ነው። የሃይማኖቶች ጉባኤ ሳይሆን የእስልምና ምክር ቤት ነው የሚመስለው። ያሳዝናል። እስቲ ሙስሊሞች ለራሳቸው እያነሰሉ ጥያቄዎች እንመልከት። ከዚህ ጀምር፣ ታሶቻችን ወይም አባቶቻችንን የሚያስተምሩንን አሚን ብሎ በድፍኑ መቀበል እንጂ ያልገባንም መጠየቅ፣ አዳዲስ ሀሳቦችን እያነሱ ከነሱ ጋር መወያየትን እንደ ትልቅ ወንጀል ስለምንቆጥረው አንወያይም፣ አንጠይቅም። አስተማሪዎችም ቢሆኑ ትምህርታቸውን በስፑን ፊዲንግ ወይም ልክ በማንኪያ እንደ ማጉረስ ስለሚያደርጉብን መድረኩ ለውይይት ክፍት አይሆንልን። እናም ዳውድ ጃሉትን አሸነፈው፣ ታሪኩም ተፈጸመ። ያሸንፉበት ሚስጥር ምን ነበር? እመን የእኔ ልጅ እመን ማለት። ከዚህ ታሪክ አሁን ምንድን ነው የምንማረው? እመን የእኔ ልጅ እመን። እኔ መጠየቅ የፈለጉት እመን አስ እመን የእኔ ልጅ እመን ለማለት። እመን እመን። ለውጥ መፍጠር የሚችል ትውልድ እንድንሆን ጠያቂ ትውልድ መሆን አለብን። ማን ነበር ያለው? ግን ግን እውነት ነው። ባይዘዌ ኢስላም የተነገረን ሁሉ አሜን ብለን ዝም ብለን እንደወረደ እንድንቀበል አያበረታታንም። ማስረጃ መያዝ፣ መማር፣ መመራመር እንዳለብን ነው የሚያበረታታን። ብዙ አንቀጾቹ ላይም ቁርአን እንደሚነግረን ከሆነ እያንዳንዱን ነገር ማወቅ ከሚገባን ሰዎች እንድናቅ ያዘናል። አዎ መጠየቅ አለብን። ለምን የሚባል ማጣሪያ ያስፈልገናል። ለምን? ከየት መጣ? ማን ያለው? ጥቅሙ ምንድን ነው? ጉዳቱስ? ማለት መጠየቅ፣ መመራመር፣ ራሳችንን አብዴት ማድረግ አለብን። አለበለዚያ ግን በዛ ጋር አስተሳሰብ ነው ታጥረ የምንኖረው ስለ እምነታችንም ሆነ ስለ ሌላው እምነት ስለ አስተሳሰባችንም ሆነ ስለሌላው አስተሳሰብ ስለ ባህላችንም ሆነ ስለሌሎች ባህል ስለ ሁሉም ነገር እንድናውቅ የሚያጓጓን ባህሪ ያስፈልገናል። ይህ ሲባል ደግሞ የባጡንም የቆጡንም የሚጠየቀውንም የማይጠየቀውንም እየጠየቅን እየተፈላፈን እየተመራመርን ማደናቆርም ደግሞ አይነፋም። አህባቢ የሰው ልጅ ጀነት ውስጥ የሚፈልገውን ነገር ሁሉ አላህ አዘጋጅቶለታል በጀነት ውስጥ ነፍስ የምትፈልገው ነገር በሙሉ አለ። ሱብሃነ እዋላ ኮቃዲር ነው። እን ስታዝ ጀነቱ ሲጋራ አለ ማለት ነው? ሲጋራ ያው ጀሐነም ወርደ ነው እንጂ የምትለኩ ሰው አለ። እና ምርጦች የምንልላችሁ ነው፣ እንወቅ፣ እንመራመር፣ እንጠይቅ። ያላወቅናቸው ልብ ያላልናቸው ለዘመናት አብሮት የኖሩ አስተሳሰቦችን እስኪ ቆም ብለን ፈተሽ እናድርጋቸው። የሚጠቅመንን ይዘን የማይጠቅመንን ጥለን እንገስግስ። ፒስ ይመቻችሁ። እኛም እኛ አሁን እፎ እያደረገውም ይሄን ነው ጥያቄ የጠየቀው እንጂ ምንም ክፉ ነገር አልተናገረም። እውነት በሚያውቀው ቪዲዮዎች ያ የሰው ያውቀዋል። ግን ይሄን ጥያቄ ያለመዱትን ጥያቄ ራሳቸው ሙስሊሞች ራሱ እያነሱ ሲያሉት ጥያቄዎችን ጥያቄ ያለብን በቃ ጥያቄዎች ይመለሱ ነው። ግን ያው ችግር እየተፈጠረ ያለው እንዴት ጠይቁን አላችሁ። አሁን ችግሩ ይሆን ያለው እሱ ለምን ጥያቄ ጠይቁን አላችሁ። ግን ጥያቄ መጠየቅ ግን ልመዱ ይልመድባችሁ፣ እናንተም ጠይቁ። ጥያቄም ደግሞ ስጠየቁ ኃጢአት እኮ አይደል ማለት

ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሃነም ግባ ስትባል ይ ይሄ በእኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጥ ማለት አላህ እኔን ምሮ ጀነት ማስገባት አይችልም። ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም። የኔ ወንጀል መሸከሙ ምንድን ነው ጥቅም? የኔን ወንጀል ቢሸከምም ባይሸከምም ይሄ ሰው ካፈር በመሆኑ ጀሃነም መግባቱ አይቀርም። አላህ ሱብሃነ ወተዓላ ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ የኔ የሰራሁት የገደልኩት የዘረፍኩት ያምታታሁት ያጨበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድን ነው? ምንን ነው የሚያሳዩ ስለ አላህ ፍትሐዊነቱ አዛኝነቱ ደግነቱ ምንን ያሳየናል? አስቡት። ሰይድና ዓሊን የገደለ ሙስሊም አቡጣሊብን ጣሊብን ወስዶ ለጃሃንም ይሄ ከፍያ ነው ብሎ ሰጥቶ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጃሃንም ሲገቡ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጃሃን መግባታቸው አይቀር፣ ግን ሰይድና ዓሊን የገደለ ሑሴይንን የገደለ እነዚህ ሰሓቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመንም በወንጀል ሲተራመስ የነበረ ግለሰብ መጥቶ ይኸው አንድ ካፍር ወይም አንድ ክርስቲያን፣ አንድ አይሁድ፣ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጃሃንም ይገባል፣ እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ እንደዚ አይነት ሓዲስ ነው እንድቀበል ምትፈልጉ?

ይሄ ነው ሶሒህ ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨህ። ያ ጀማዓ፣ እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም። ተቃርኖ መጥቶ ዲን ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጠ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደ እኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ድፍሬ የሚናገር ሰው የለም። ስለዚህ አስቡት፣ አላህ ሱብሃነሁ አቅያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል ላጠፋው ጥፋት ለሰራው ወንጀል በሙሉ ይኸው ይሄንን አንድ ክርስቲያን፣ አንድ አይሁድ፣ አንድ ሽሙሽሪክ ለጀሀነም ዘበኞች ከፍለህ ከጀሀነም ዳን። አስቡት ነቢዩላህ ዩሱፍ ምን እንዳልሰሙ ቢንያሚን ወንድማቸው እንደ ሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ፣ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን፣ እሱን ልቀቀው ሲሉት፣ መዓዘላህ አለ አላህ ይጠብቀን። ኃጢአት ያልሰራን የተሰረቀብንን እቃ ያላገኘንበትን ሰው

እንደ እንዲህ አይነቱን ደግሞ ያብዛል። አይደለ እኛ ሀዲሱን አንቀበልም፣ እኛ የምንቀበለው ቁራኑ ነው። ሀዲሳቸው ግን እንደዚህ ነው። ነገራች ላይ ክርስቲያኖችን ክርስቲያኖችን ለሙስሊም ፈንታ ክርስቲያን ሲዖል ይገባል፣ ሙስሊሙ ጀነት ይገባል ይላል። አይሁድና ክርስቲያኖችን ኤክስቼንጅ ማድረግ ይቻላል። ለምሳሌ ገነት የሚገባ ክርስቲያን ወይ ደግሞ አይሁዳዊ ካለ እሱን ያመጣና ሲዖል ይከታል፣ ሲዖል ውስጥ ያለ ሙስሊም ደግሞ ገነት ይገባል። ቤዛ አድርጎ የሰጣቸው ክርስቲያንና ሙስሊም ነው ይላል። ስለዚህ ይህ ሀዲስ አ አትሊስት የሚያስብ ሰው አገኘ ማለት ስ እስቲ፣ ሙስሊሞች ይህን ሀዲስ ተቃውሙት፣ አለም፣ ደግሞ ይህን ሰው ተቃውሙት። እስቲ እንስማችሁ፣ ወደ አቃቤ እምነት የምትባለ ኮት መሰረት ነው በሚገባችሁ ቋንቋ ተነጋግራችሁ ይህን ሰው እያስቆሙልን። ምክንያቱም ከአሁን በፊት አንተ እንደምታውቀው ዮኒ ማኛ ጥያቄ ለሙስሊሞች ብሎ ነው የመጣው። ጥያቄ ለሙስሊሞች ጠየቀ ዮኒ ማኛ። መልስ ይሄ ነው ብሎ ንጽጽራዊ መልስ መመለስ ሲገባው ነብዩ ተነኩ ሪኩሪ ብሎ የማንንም ጀሌ ጃስ ብሎ ሳንጃ ሲስቡ ነበር በየቪዲዮ በየኮሜንቱ ወላ ኢላስ አንተ ከአስራ ሰባት ዓመት ጀምሮ እኮ የምትከታተሉት። ቆይ አዳምጠኝ አዳምጠኝ እንዴ! ከአሁን በፊት አንድ ማነት እንደውም ለኔ ቪዲዮ ሸር አርጋልኝ ነበር አንድ የሆነ ጴንጤ ሰውዬ ማለት ነው፣ ሙስሊሞች አለ ኋላ ቀርነታቸው ቀርቶ አለ፣ ድንጋይ መወረወራቸው ቀርቶ አለ፣ ሳንጃ መሳባቸው ቀርቶ ማንበብ ጀምረዋል ነው ያለው። ስለዚህ ፕሮቴስታንቱ ወይም ካፊሩ አሁን ላይ ሙስሊሙ ኋላ ቀር ነው ብለ ይፈረድበታል እንዴ! ለትንሽ ለትልቁ ሳንጃ መሳብ፣ ለትንሽ ለትልቁ ሪያካኪ ዘራፍ እገልሃለሁ እገልሻለሁ፣ ምንድን ነው እንደዚህ አይነት ትውልድ ነው ማፍራት የሚጠበቅብን ልጅቱ ሲጀመር ስህተቷ ምንድነው ነው እኔ እኮ ማለት ከአራት ቀን በፊት ቪዲዮን ሸር አደረጉልኝ ፌስቡክ ላይ ተፖስተው ሳይው ትርጉሙ ምንድነው ብዬ ነው የጠየኩት? አላህና መልአኩ ይመሰክሩብኛል አላህና መላእክቱ ይመሰክሩብኛል ትርጉሙ ምንድነው ብዬ ነው የጠየኩት? ስለ ወንጌል ጋር የተያዘው መዝሙር የጴንጤ መዝሙር ነው የዘመረችው ከዛ ቤቷን ፈልጌ ቤቷ ስር እስማ ስር ቪዲዮ ልሰራለት ነበረ? ስለዚህ ቁርአን ወንጌልን የሚያረጋግጥ ነው። እኛ ሙስሊሞች በቁርአን እናምናለን። ቁርአን ላይ በሱረቱ ተውባ፣ በተለያዩ የቁርአን ምዕራፍ ላይ ቁርአን የወንጌል አረጋጋጭ እንደሆነ እወቂ ብዬ ለሷ ትምህርት ልሰጣት ነበረ። ነገሩን አጓጉ ነው፣ አጓጉ ነው ልጅቱ። እኔ እኮ በጣም እኮ ነው የሚገርም። አንደኛ እንዴት ነው ርዕ- እንዴት ነው አንድ ሀሳብ የመመርመሪያ አቃታቸው። እንዴት ነው የሀሳቡ ክብደት ምንድን ነው? ልጅቱ የተናገረችው ምንድን ነው? በነገራችን ለልጅቱ ቁርአናችን እንዲያረገችው ምናምን አሉ እንጂ ልጅቱ በምንኛ መዝሙር በምንኛ ቋንቋ እንደዘመረች አያውቁም። እንደ ቢኒ ታውቃለህ? ቢኒ ብሎ ማለት የሶስት አመቱ እዚህ ቲክቶክ ላይ ታውቃለህ፣ የኦርቶዶክስ እምነት ተከታይ ነው። ትናንትና ሙስሊሞች አስገብቶ ለምንድን ነው ቁርአን ተያዘ ብላችሁ እንደዛ ምትሉት ብሎ አንድ ሙስሊም ጋር እንትን ይላል፣ ይሰዳደባል ከዛ እንደውም ቁርአን አለ ቁርአን እኮ የሰይጣን ቃል ነው። ለምን እንደዛ ትላላችሁ ስትለው ልጅ ሰናዳ መጽሐፍ ቅዱስ የሰይጣን ቃል ነው አለችው። ተመልከቱ፣ እንደዚህ አይነት ጋጠ ወጥነት ነው የምንፈልገው? እንደዚህ አይነት ለትልሽ ለትልቁ ሳንጃ መጎተት የሚጎተት ነው እንትን የምንለው። በነገራችን ላይ እኔ ቪዲዮ ስሰራ ለምን እንዲያለሽ ለምን እንዲያልሽ አሉ። በነብያችን አለይ ሰላቱ ወሰላም ዘመን አንድ አዕራቢ መጥቶ ነብዩ እያሉ መስጊድ ውስጥ ሽንቱን ሸና ሰውየው መስ ነብዩ ያሉ ሰውየው ከገጠር የመጣው ሰውዬ ሽንቱን ሸና መስጊድ ውስጥ። ሱሃቦቹ ልክ እንደናንተ ው ብለው ሲነሱ ነብያችን ተው ነው ያሉ። ተው ነው ያሉት። ሽንቱን የሸናበትን አጽዱ ነው ያሉት። ነብያችን አለይሂ ሰላቱ ሰለም መስጊዱ እንዲጸዳ ነው ያስደረጉት። ነብያችን አለይሂ ሰላቱ ሰለም በነበሩበት ዘመን አንድ ታዋቂ ሰው አለ። ማን ነበር የሚባለው ሁልጊዜ ነብያችን የሚሰድባቸው ሁልጊዜ ፊት ለፊት ነብያችንን የሚሳደብ ሰው ነበር። ስሙን የሚያስታውስ ካለ ጻፍ ለኮሜንት ላይ። ከዛ ሱሃቦች ምን አሉ? ያ ረሱላህ ይህንን ይሄን ሰውየን ንግደለው እንደ ሲሉ ታውት ነው ያሉት ታውት ነው ያሉት። እናንተ ታዲያ ምናችሁ ነው ሙስሊም የሚባለው? በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብሏል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ዩቲዩቦች፣ ሌሎችም ወጣቶች ለህግ ይቅረብ ብሏል። በጣም ነው ያሳቀኝ። በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ምን ንጽጽር አድርጋለሁ እያለ ስለሆነ ይሄንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉ በሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሀሳቦች የክርስትና ሃይማኖትን መጽሐፍት መጽሐፍ ቅዱስን የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቱ። ሶሻል ሚዲያ መጠቀማችሁ ካልቀረ የእሱን ስም እየጠራችሁ የእሱን ፎቶ እየፖስታችሁ እኛም ያለ ነሱ ንጽጽር ከሆነ ቁጭ ብለን እንወያ ሰባች የንጽጽር ስራ ሙስሊም ነች ግን አንድ ሰው የሚያስብ ሰው አገኘ ጥሩ ነገር ነው መሐመድ ጋር ለምምታ እምነት ሲሆን አይ ለምን በአይ እንርገጣችሁ? ኤክስኪዩዝ ሚ የህልም እንጀራ ነው የሚሆንባችሁ። እኩል አገራችን ላይ ሁላችንም መብታለን። አንዱ የአንዱን እምነት ሊነካ አይገባም። ሙስሊምም የእናንተን እምነት ከተሳደበ ያ ሰው ለፍርድ ሊቀርብ ይገባል። እንም ሰው መስቀልን አንድ ሰው ሊሳደብ አይገባም። የምታምኑበት ነው የፈለጋችሁትን እመኑ። እናንተ በምታምኑበት ነገር የሰው ልጅ ሃይማኖቱን ያስተምራል። የእናንተ እምነት ግን ሊሰደብ አይገባም። ምክንያቱም ቁርአን ላይ አላህ አስቀምጧል ሱብሐነሁ ተዓላ። የሱ ድንበር አይታለፍም። የሱ እሺ፣ እህቴ አንቺ እንደዚህ የተንጨረጨርሽ ስለተናገርሽ እውነት የተናገርሽ እንዳይመስልሽ። ለምን መሰለሽ እህቴ፣ የምር የሰው ሃይማኖት መናገር፣ የሰው ሃይማኖት መሳደብ የሚያስከስት ከሆነ ታዲያ ቁርአንሽን ለምን አታጋለጪው? ክርስቲያኖችና አይሁዶችን አላህ ያጥፋቸው የሚለውን ክርስቲያኖችና አይሁዶች ከፍጥረት ሁሉ ክፎች ናቸው፣ ክርስቲያኖችና አይሁዶችን የተዋረዱ ሆኖ ግብር አስከፍሏቸው የሚለውን የቁርአንሽን ክፍል አውጥተሽ፣ ይሄ የቁርአን ክፍል የሌላው ሃይማኖት የሚነካ ስለሆነ ሊፈረድበት ይገባል፣ ፍርድ በቁርአን ላይ እንዲወርድ እፈልጋለሁ። የሰው ሃይማኖት እንዴት ትናገራላቸው? ብለሽ ለምን አትከሽምታል? ለምን ይህንን አብይቱት አታቀርቢ? ይህንን አቤቱታኛ ስናቀርብ ለምንድን ነው አብረሽን የማትደግፊ ለምን ኡስታዞችሽ እንግዲህ እግዚአብሔር ሸርሙጣ ነው ሸርሙጦቹን አግብቷል ህፃን ልጅ ደፍሯል ያለውን መሐመድ ከድርን እባክሽን ወደ ፍርድ አቅርቢልን ክርስቶስን ሲሳደብ የነበረውን አቡ ሀይደርን ለፍርድ አቅርቢልን በጣም አንቺ በጣም አስተዋይ ልጅ አደለሽ በጣም ነገሮችን አመዛዘኝ የለ በያሁን አውጪውና አቡ ሀይደርንም መሐመድ ከድርንም እነ ሁስንም ሲሳለቁ ሲስቁ በክርስትና የሚውሉትንም እነሱንም በደንብ ክሰሻቸው። እኔንም በእስልምና ላይ ሀሳብ ስለማነሳ ቁርአን ስለማነሳ ሐዲስ ስለማነሳ እኔንም አብረች ክሰሽን፣ እስኪ አብረን አንድ ላይ እስር ቤት እንውረድ። እስኪ አንቺ ክሰሽን፣ አንቺም ስለ ኢየሱስ ክርስቶስ የተናገርሽውን የተሳደብሽውን ባለፈው እንዲህ እንዲ እንዲህ ብያለሁ፣ እኔን መታሰር አለብኝ በይና፣ ተያይዘን እስር ቤት እንውረድ። ፍትሐዊ አይደለሽ ግን ስለተንጨረጨርሽና የሆነ በኔ ስለተናገርሽ እውነት የተናገርሽ እንዳይመስልሽ ስለዚህ ቁርአናችሁም እናንተም እኛም እስር ቤት እንውረድ እና ከዛ ደግሞ ሌላው ማህበረሰብ በሰላም ይኖር ስለ ፍትህ ከሆነ የምታወሪ ማለት ነው እኛ ግን መነሻችን ቁርአናችሁ ነው ለቁርአናችሁ ነው ምላሽ እየሰጠን ያለን እንግዲህ ወንድሞቼ እና እህቶቼ በዓለም ዙሪያ ያላችሁ ከእንግዲህ በእኔ ላይቭ ላይ ከሙሐመድ ውልደት እስከ ሞቱ ድረስ ስለ ቁርአን አመጣት ስለ አላህ ባህሪ፣ ስለ ኢ ሰብአዊ ድርጊቶች ጭምር በግልጽ ሀዲሶችን አደባባይ ላይ እያነበብ ውይይቶችን የምንቀጥልበት ሁኔታ ተፈጥሯል። እንቀጥላለን። ላይቭ ላይ እንዳትቀሩ። ሁሌ ማክሰኞ ጧጧት ከሶስት ሰዓት ጀምሮ አለ ማክሰኞ ሰኞ እንደዚሁ በምንገባበት ጊዜ ደግሞ ይደርሳቸዋል ፎሎ ካደረጋቸው አንድም አይቀረን አንድም አይቀረንም። ሁሉንም አደባባይ ላይ እናወጣለን። ግን አንሳደብም። ያልተጻፈ አናነብም። ከተነገረው ቃል ውጭ ቃል አንጨምርም፣ አንቀንስም። እንደተጻፈች አደባባይ ላይ እናነባታለን። እና ሁላችሁም ሙስሊም ወንድሞች እና እህቶቼ እንዲሁም ክርስቲያን ወንድሞች እና እህቶቼ በፍቅር ለመወያየት የምትፈልጉ ላይቫችን ላይ መምጣት ትችላላችሁ። ሻሎ እናመሰግናለን። መሐመድ አባውን ከልብ እናመሰግናለን። ታዲያ ሳውዲ ላይ አንድ ሮቦት ተፈጥሯል። ይሄ ሮቦት ስለምንሰማው በሳውዲ ከተማ በሚገኘው በታላቁ መስጂድ ነበዊ ለምእመናን በተለያዩ ቋንቋዎች የሚነሱ ሃይማኖታዊ ጥያቄዎችን በአንድ ጊዜ የሚመልስ ሮቦት መጀመሩ ተሰምቷል። በሁለቱ ቅዱሳን መስጂዶች የሃይማኖታዊ ጉዳዮች ርዕሰ መስተዳደር ዋና አስተዳዳሪ አብዱራህማን አልሱደይስ ምናራ ሮቦት በሚል የተሰየመው የአርቲፊሻል ኢንተለጀንስ የሚሰራ ማሽን የሀጅ ተጓዦችንና የጎብኚዎችን ልምድ ለማበልጸግ በሚል አስመርቀዋል። ፕሬዚዳንቱ ሮቦት በተከበረው የረመዛን ወር በሁለቱ ቅዱስ መስጂዶች ውስጥ ያሉ ሃይማኖታዊ ጥያቄዎችን ለመመለስ የተዘ እየተዘጋጀ ነው ብለዋል። እንግዲህ እንደሚመልሱ ተስፋ እናደርጋለን። ስለዚህ የፎየም ጥያቄዎችን አጠቃላይ ስብሰባ ባደርጋቸው በረቦት እንደምትመልሱ ተስፋ እናደርጋለን። እስቲ አንድ ጠበቃ እንስማስት። ከላይ በምታዩት መልኩ በአንድ ቪዲዮ ላይ ሜንሽን ተደርጌ ነበረ። ወደ ቪዲዮ ሲሄድ በጣም ለማመን የሚያቀት ለጆሮ የሚከብድ ነገር ነው የሰማሁት። ኤምራን የተባለ የእስልምና ተከታይ ነኝ የሚል ሰው ኢየሱስ ክርስቶስን እያነሳ በጣም ለመናገርም ለመስማትም የሚዘገንን ነገር ነው እያደረገ የሚታየው። ያም ተከትለው ይሄ መሰደብ አለበት ወይ የሚል አምላክሽ አይደለም ወይ የሚል ነገር ሜንሽን ተደርግ ያለው፣ አዎ ኢየሱስ ክርስቶስ አምላኬ ነው። ከዛም ባሻገር እንዲህ ያለ የሌሎችን እምነት በተለይም ደግሞ በተደጋጋሚ በኦርቶዶክስ እምነት አማልክት ላይ የሚፈጸም ነገር ከህገ መንግስቱ የእምነት ነፃነት ጋር የሚቃረን ነው። ከዛም በተጨማሪ በወንጀል ህጉ የሌሎችን እምነት ማንቋሸሽ ወንጀል የሚያሳስር ቅጣት የሚያስከትል ስለመሆኑ በግልጽ ተመልክቷል። ከዛም ባሻገር በወንጀል ህጉ በተለይ በአንቀጽ አራት ዘጠነ ሁለት እንዲህ ያለ ኢየሱስ ክርስቶስን እመቤታችንን፣ መላእክትን የሚያዋርድ ነገር ንግግር ሲደረግ ተጠያቂነት የሚያመጣው በሚናገረው ሰው ላይ ብቻ ሳይሆን ያንን እንዲናገር ፎረም ሰጥቶ ቁጭ ብሎ እያበረታታው የሚያዳምጠው ያ አስነዋሪ የሌሎችን እምነት ማንቋሻሽ ተግባር እንዲህ ያለ አጸያፊ ንግግር ሲያደርግ ይሄ ንግግር ለሌሎች እንዲደርስ የሚያሰራጨውም ሰው ላይ ነው። በማህበራዊ ሚዲያ ቁጭ ብሎ ኢየሱስ ክርስቶስን መቤታችንን መላእክትን የሚሳደብ ንግግር ላይ ቁጭ ብሎ የሚከታተል ሰው ሁሉ በዚህ በአንቀጻራ ዘጠና ሁለት ተጠያቂ ሊሆን እንደሚችል ተረድተን ሁላችንም በሰው እምነት ጣልቃ ከመግባት መታቀብ አለብን እላለሁ። እንዲህ ያለ አንድ ሰው እምነቱን የተመለከተ ያለው መብት የራሱን እምነት መስበክ ነው እንጂ የሌሎችን እምነት ማንቋሸሽ የእምነት ተግባርን መፈጸም ተብሎ ይወሰድ አይደለም፣ የወንጀል ተጠያቂነት የሚያመጣ ነው። ይህ ኢምራን የተባለ ሰው እንዲሁም ኢየሱስ ክርስቶስን የሚያንጓጥጡ ሌሎች የእምነት አስተማሪዎች በፕሮቴስታንትም በእስልምናም ያሉት ለሁሉም አማኞች ለእስልምናም፣ ለክርስትናም፣ ለኦርቶዶክስ አማኞችም የሚጠቅሙ ባለመሆናቸው ማናችንም የሌላችንን እምነት በማክበር እንጂ በማዋረድ የማናተርፍ በመሆኑ ለፍርድ ሊቀርቡ ይገባል። እፎይ ለፍርድ ሊቀርባል ይገባል እንዳልኩት በዚህ ቪዲዮ የተጠቀሰው ግለሰብ፣ ሜንሽን በተደረጉበት ቪዲዮ ያለው ግለሰብ እንዲሁ ለፍርድ መቅረብ አለበት። የእምነት ነጻነት ሊከበር ይገባል። በኦርቶዶክስ ተዋህዶ ቤተክርስቲያን አማልክት ላይ በተደጋጋሚ የሚፈጸም ዘለፋና ውርደት መቆም አለበት። እነኚህ ሰዎች በወንጀል ሊጠየቁ ይገባል። መሰል ጠቃሚ መረጃዎች እንድታገኘ የቲክቶክ አካውንቴን ፎሎ ላይ ሼር አርጓ። መሰል ጠበቃ ሲሆን እንደዚህ ከሁለቱም አይቶ ትክክለኛውን ሀሳብ የሚያቀርብ እንጂ አንዳንዶች ጠበቃዎች ደግሞ ጭራሽ እፎይ ነው ጥፋተኛ ይላሉ። ማስተዋል የተሰናቸው ሰዎች በጣም እናዝናለን። መጋቢ ላይ አመር አሸብር በመግለጫ ላይ ኮሜንት አድርጓል። እ መግለጫ የሰማ ኮሜንትን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ሆነና ላይ ድፍረትን የተሞላ ክብረ ነክ ጽያፍ ንግግር ሲያደርጉ ታይተዋል። የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገለ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጪ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። ሲጀመር ባለማተብ ኦሮሞ የለም። እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቄ ፈታ ነው። እንዲህ የተባለ ነው በነገች ላይ የዚህን ጉዳይ በኋላ በሌላ ቪዲዮ መለስበት አለሁ። በደንብ በደንብ የዛን ጊዜ እስኪ መንግሥት ምን እንደሚል እናያለን። ወንድሜን እንዴት ናችሁ? ሰላም ክርስቶስ ይብዛ ያላችሁ የሃይማኖት ተቋማት የሰጠው መግለጫ ምናልባት እንደገና ሪዲፋይን መደረግ አለበት እንደገና ቢታይ ጥሩ ነው ብዬ እንዴ ናችሁ? ሰላም ክርስቶስ ይብዛላችሁ። የሃይማኖት ተቋማት የሰጠው መግለጫ ምናልባት እንደገና ሪዲፋይን መደረግ አለበት እንደገና ቢታይ ጥሩ ነው ብዬ ከሚያስቡ እንደ ግለሰብ ከሚያስቡ ሰዎች መካከል አንዱ ነኝ። የሃይማኖት ተቋማት የሰጠው መግለጫ ከእንደገና ሪዲፋይን መደረግ አለበት ብዬ አስባለሁ። የሃይማኖት ተቋማት የተቋቋመበት አንዱ ሀሳብ በሃይማኖት መካከል ያሉ ሰዎች ቅራኔ ቢፈጠርባቸው እሱን ማርገብና ሰላማዊ ነገር መፍጠር እንጂ የማንንም ሃይማኖት ማጽደቅም መኮንንም አይችልም። በነገራችን ላይ የሃይማኖት ተቋማት እስልምና ልክ ነው ማለትም አይችልም። ክርስትና ልክ ነው ማለትም አይችልም። የሃይማኖት ተቋማት አላፊነታቸው፣ ስብስብነታቸው የምንም ሃይማኖትን ማጽደቅም መኮንንም ሳይሆን በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ማርገብ ነው። ቢፈጠር ቅራኔ ማርገብ፣ እንዲሁም ደግሞ አንድ ሀገር የምንጋራበትን ወይም ደግሞ በሀገር ደረጃ በስብና ደረጃ ምናልባትም በብሔር በቋንቋ ደረጃ የምንግባባውን ሰዎች አንድ ለማድረግ ከሀገራዊ ሕልውና ሴኩላር ከሆኑ ነገር አንጻር መስራት እንጂ የሃይማኖት ተቋማት ሀሳቡ የተፈጠረበትም ዓላማ ራሱ በኢትሰልፍ ማለት ነው። ኢሴንሱ ራሱ የሃይማኖት ተቋማት ኢሴንስ በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ምን ማለት ነው፣ ማርገብ እንዲሁም በሃይማኖት መካከል ያለውን የሚያጋሩ ነገሮች ለምሳሌ ምን ምን ያጋራል? ሀገር ያጋራል፣ ኢኮኖሚ ያጋራል፣ ቋንቋ ሊያጋራ ይችላል፣ ብሄር ሊያጋራ ይ፣ እሴቶች አንዳንድ ባህላዊ እሴቶች ያጋሩናል። እነዚህኑን አስችሎ መሄድ እንጂ ምንንም ሃይማኖት ወይም በምንም ሃይማኖት ውስጥ ያሉት ያሉትን የሚጠሩ ሰዎችን ሁሉ ማጽደቅ መኮንንም አይችልም። ስለዚህ በሃይማኖት ተቋሞት ውስጥ የተሰጠው መግለጫ ቶታሊ ሮንግ ነው አካሄዱ። ምክንያቱም በደንብ ሪዲዲፋይ ሊደረግ ይገባል። ምንድን ነው ኢሴንሱ የተቋቋመበት ማላማ የሚባለውን በደንብ ማየት አለበት ብዬ አስባል። ለምሳሌ ለምሳሌ እኔ ከሙስሊም ወንድሞቼ ና እህቶቼ ጋር ሀገር እጋራለሁ፣ ኢኮኖሚ፣ ቋንቋ እጋራለሁ። ምናልባት ያጎት ያክስቴም ልጆችም ስላሉ እንደዛ እንደዛ ልጋራ ይችላል። ሃይማኖት እኳ አልጋራም። ለምሳሌ ከሙስሊም ወንድሞች ጋር እምነት አልጋራቸው ሃይማኖት አልጋራቸው ወይም ደግሞ ነብያቸውን አልጋራቸው። ምንድ ነብዩ መሐመድ ነብይነታቸው ለመሐመዳውያን ወይም ደግሞ ለሙስሊሞች እንጂ ለክርስትና ስለዚህ ምንድን ነው የሚያጋራል፣ ምንድን ነው የሚያላይ የሚለውን ነገር በደንብ በጥንቃቄ ማየት ያስፈልጋል ብዬ አስባለሁ። አንዳንድ ይሄ ሪሊጂየስ ፕሉራሊዝም የሚባለው የሃይማኖት ብዝሃነት በጣም ጥንቃቄ ይጠይቃል። ይዘ ዋና የአስተሳሰብ ብዝሃነት ፕሉራሊዝም የሚለውን ቃል አናመጣው እ ምን ማለት ነው? በቀላሉ ማለት ነው። ስለዚህ የኔን የክርስትና መንገዴን አንድ ሙስሊም እንዲያጸድቅልኝ አልጠብቅም። እንዲገፋኝ፣ እንዲጠላኝ፣ እንዲንቀኝ ባልፈቅድለትም፣ እንዲቀበልልኝ አላስገድደውም። ምክንያቱም ፕሉራሊዝም የሚባል ነገር የለም። እዚህ ጋር ሪዮት ዓለሞችን ፕሉራሊዝም እንደምንከተለው ሪሊጂየስ ፕሉራሊዝም የሚባል ነገር እዚህ ጋር አይሰራም። ስለዚህ ምንድን ነው፣ በአጭር ቃል ሰሞኑን በተሰፈጠሩት አንዳንድ ነገሮች ቅራኔዎችን ማብረድ እንጂ የሃይማኖት ተቋማት ማጽደቅ አይችልም ማለት ነው። ስለዚህ መግለጫው ላይ ራሱ ሲነገር ነብዩ መሐመድ በረከታቸው ወይም ነብዩ መሐመድን ምንድነው? ያለ አዘን ይደርባቸው ተብሎ መናገር ይህ መልካም ምኞቱን መግለጫውም ራሱ ሙስሊሞች በራሳቸው መንገድ በራሳቸው ኮንቴክስት የሚገልጹበት እንጂ የሃይማኖት ተቋም ሰዎች የሚገልጹበት አይደለም። ምን ማለት ነው? በቀላሉ የሃይማኖት ተቋማት ሰዎች በቴሌቪዥን ቀርበው ኢየሱስ ክርስቶስ ጌታ ነው ብለው የማወጅም ግዴታ የለባቸው፣ እነሱ ስራቸውም አይደለም። ይሄ ስራ በየሃይማኖት ተቋም ውስጥ ያሉ ሰዎች የሚሰሩት ነው። ስለዚህ ማጽደቅ ማኮነን የሃይማኖት ተቋማት ስራ ሳይሆን ሰው በየእምነቱ የሚሰራው ሰው። ስለዚህ ምን ማለት ነው? በአጭር ቃል እያንዳንዳችን ሀገር፣ ኢኮኖሚ፣ የተለያየ ነገር እንጋራለን ማለት ሃይማኖት እንጋራለን ማለት አይደለም። ስለዚህ እኔም ማምነውን ሃይማኖቴን ከኔ ውጭ ያለ ሰው እንዲያጸድቅልኝ አልጠብቀውም እንዲገፋኝ ባልጠብቅም። ስለዚህ እንዲሁም ደግሞ ነቢዩ መሐመድ ወዳጆች ሁሉ ነብዩ መሐመድን ነብይነት እኔ እንዳጸድቅላቸው አይጠብቁም ማለት ምክንያቱም መቼም ለእኔም እና ለኔ ለሆኑ ሰዎች ነቢይ ሊሆኑ ስለማይችሉ ማለት። ስለዚህ በዚህ አይነት መካከል ያለውን ቅራኔ እንዴት ነው መፈታት ያለበት የሚለውም በደንብ ቢታሰብበት ጥሩ ነው። ሪዲፋይን እና ወይም ደግሞ ከእንደገና ቢታይ ከእንደገና ቢተረጎም ጥሩ ነው ብዬ አስባለሁ። ከዚህ አንጻር ምክንያቱም ባላንስ ቢሰጥ ጥሩ ነው ብዬ ሰላም። ማሰብ ፌርነስ ያስፈልጋል። መቼስ ሀቀኛ ይሁን አንልም፣ ሁሉ ሴኩላር አለም ሁሉ ሀቀኛ ባይሆንም ፌር መሆን ጥሩ ነው፣ ግን ታገቢ ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። እናመሰግናለን መሰግና ለነ ወንድማችን እናሲ፣ በጣም በማስተዋል የተነገረ ንግግር ነው። ከልብ እናመሰግናለን። ለእግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። በሌላ ቪዲዮ መለሳለሁ። እስከዚያው ድረስ ሰላም ቆዩ።